ኢትዮጵያ የብዛት ታሪክ ባለቤት የቀደምት ስልጣኔ መገለጫ ናት ስንል በምክንያት ነው። ማሳያዎችም ስላሉ ነው። ከነዚህ ማሳያዎች ውስጥ ደግሞ የቀደምት የግንባታ ጥበቦች ተጠቃሽ ናቸው። እነዚህ የግንባታ ጥበቦች በተግባር ከተገለጡባቸው ቅርሶች ወይም ስፍራዎች መካከል ደግሞ የአክሱም ሐውልት እንዲሁም ደግሞ የላሊበላ ቅርስን ማንሳት ይቻላል። ሰላም ጤና ይስጥልን፣ የተወደዳችሁ ተመልካቾቻችን እንደምን አላችሁ? በዛሬው የውሃ ልክ መሰናዷችን እንግዲህ ከነዚህ የግንባታ ጥበ ማቅረቦች በተግባር ከተገለጠባቸው አንዱ የሆነውን የአጤ ሚኒሊክ ቤተ መንግስትን መዘዝ አድርገን የግንባታ ጥበቡ ምን ይመስላል፣ ግንባታውን ለማደግ ምን ምን ግብዓቶች አገልግሎት ላይ ውለዋል፣ የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንኳን ደህና ቆያችሁኝ። ሰላም ነዎት። እሺ እንግዲህ ዛሬ በውሃ ልክ መሰናዶ በነባር እውቀት ፕሮግራማችን ደግሞ እንጦጦ ወደሚገኘው አፄ ምኒሊክ ቤተመንግስት ጎራ ብለን ከታሪካዊ ሁነቶች ባሻገር፣ እንግዲህ ቤተመንግስት የአድዋ ድልን ጨምሮ ሌሎች በርካታ ታሪካዊ ሁነቶች የተመከሩበት ቦታ እንደሆነ ይታወቃል። ከዚህ ደግሞ ባለፈኛ ስለ ግንባታ ጥበቡ ልናወራ እዚህ ተገኝተናል። በቅድሚያ እንተዋወቅ እስኪ። ዳኛ ይባላል፣ የዚህ የእንጦጦ ሚዚየም ዋና ኃላፊ ነኝ። መልካም እስኪ እንግዲህ የዳግማዊ አጼ ምኒልክ ቤተመንግስት መቼ ተቋቋመ እንደው እንጦጦንስ የመረጡበት ምክንያት ምንድን ነው ከሚለው እንጀምር። አጼ ምኒልክ በ1875 ዓመተ ምህረት ንጉሰ ነገስ ከመሆናቸው በፊት አጼ ምኒልክ ንጉሰ ነገስ የኢትዮጵያ የተባሉት ጥቅምት 25 ቀን 1882 ነው። ይሄ ቤተመንግስት የዛሬ 142 ዓመት የተገነባ ነው። መቶ አርባ ሁለተኛ ዓመቱን ይዟል ዘንድሮ ማለት ነው። እና እንግዲህ አጼ ምኒልክ እዚህ ቦታ ላይ ንግስናቸውን የፈጸሙበት ታሪካዊ ቤተ መንግስት ነው። ሁለተኛ የውጫሌ ውል ስምምነት እንዲሰረዝ አጼ ምኒልክና ቴጌ ጣይቱ ውሉ እንዲፈርስ የተስማሙበት የመከሩበት ቤተ መንግስት ነው። እንግዲህ ቤተ መንግስቱ በምን ተሰራ የሚለውን ደግሞ እየገባ እስኪ እንደው አጠቃላይ ይሄ ቤተ መንግስት ምን ያህል ቅጥር ግቢው ሰፊ ነው እንደምናየው እና ምን ያህል ይዞታው ምን ያህል ነው ምን ያህል ካሬ መሬት ላይ ያረፈው የሚለው እና እንግዲህ ቤተ መንግስቱ በጣም ሰፊ ነው። አሁን ዛሬ ያው ሁሉንም ለማጠር ስላልተቻለ ብቻ ነው እንጂ በጣም ሰፊ ነው ኤሪያው፣ ጠቅላላ እዚህ አካባቢ ያሉትን ቦታዎች አጼ ምኒልክ ይዘውት ሲያስተዳድሩት የነበሩት ነው። ባህር ዛፉ ራሱ አሁን ዛሬ የምናየው ባህር ዛፍ ጠቅላላ ከአውስትራሊያ የመጀመሪያው ባህር ዛፍ በ1898 አምጥተው ተክለው ይህን ሁሉ የምናየው ባህር ዛፍ የተከሉት አጼ ምኒልክ ናቸው፣ እና በጣም ሰፊ ነው። አሁን እንኳን ከታጠረ ከ200 ካሬ ሜትር በላይ የያዘ ነው። በጣም ሰፊ ነው። እነዚህ ውጭ ላይ ያሉት የምናያቸው እነዚህ አሁን ይሄ ነጭ ነገር ነው የተሰራበት፣ ግብአት ምንድን ነው የሚለው፣ ግብአቱ የተለያዩ ግብአቶች አሉ። አሁን ምሳሌ ከጭቃው ይሄንን ግርግዳውን ስንጀምር ግርግዳው እንግዲህ በዛ ሰዓት ድንጋይ እየተጠረበ ነው። ድንጋይ ትክክል ባው ድንጋዩም ተጠርቦ በደንብ ተስተካክሎ እንደ ግቢ ይገነባል ማለት ነው። ግንብ ሆኖ ይገነባል። ከዛ በኋላ ጭቃ በጭቃ በደም ከተለሰነ በኋላ በላዩ ላይ የምታየው ምንም አሁን ይሄ የተደረገ የለም። አንዳንዴ እንዲጣበቅላቸው እንደ እንቁላል ሁሉ ያስገቡ ነበር። ከእንቁላል ሁሉ የሚሰራበት አጋጣሚ ያለ እና እንጨቱ እንግዲህ የተለያዩ ይሄ የምታየው በሙሉ ድንጋይ ነው። ጥቁር ድንጋይ እና ባህ ድንጋይ ውስጧል። አሁን እንግዲህ እየገባነበት ያለው ይሄ የራሶች የፊት አውራሪዎችና የደጃዝማቾች የግብር አዳራሽ ነው። አንደኛ መሰብሰቢያ ምክር የተማከሩበት የሚማከሩበት ግብርም ሲኖር ግብር የሚበሉበት ነው። ትልቁ የግብር አዳራሽ ፈርሷል። የሕዝቡ ነው የሚባለው ይሄ እንግዲህ እዚህጋ በሮች አሉት ራሱን የቻለ በር አለ። ይሄ አሁን የፊታውራሪ መግቢያ በር ነው። እዚህጋ ምናየው አንድ መግቢያ አለ። እዚህጋ ይሄ የደጃዝማቾች ይሆናል ዋናው በር። እዚህጋ ፊትለፊት የገባንበት ደግሞ የራሶች ናቸው። እንግዲህ ይሄ አጼ ምኒልክ እና እቴጌ ጣይቱ ደግሞ በክብር የሚቀመጡበት ቦታ ነው። ይሄ የክብር የክብራቸው ቦታ ነው። ግድግዳው ላይ ያለው ጣሪያው ራሱ ለየት ያለ ነው እና ምን ምን ተጠቅመው ነው የሰሩ? በድንጋይ ተጠርቦ ድንጋዩን ከጥቁር ድንጋይ ባህ ድንጋይ አብሮ በደንብ እንደ ግንብ ገንብተውታል። እንደ ግንብ ይገነባል። ከተገነባ በኋላ ጭቃ ረጅም ጊዜ ተቦካ ጥሩ የሚያያዝ ጭቃ እና ይደረግበታል። ከጭቃ ውስጥ ደግሞ እንግዲህ የተለያዩ ነገሮች ማያያዣ ሞከር ነበር፣ እንቁላል ይገባ ነበር፣ የተለያዩ ነገሮች አጠንክሮ እንዲይዘው ማለት ነው እና ያንን ከተደረገ በኋላ እንዲለሰን ይደረጋል። ልሱኑ ደግሞ በስሱ በደንብ ተሰርቶ ከተዘጋጀ በኋላ ኖራ፣ ኖራ ለረጅም ጊዜ ይፈጃል። ኖራ ለማውቃት። በደንብ ቦክቶ በደንብ እንዲይዝ ነው እንግዲህ። እንዲቦካ ረጅም ዓመት ሁለት ዓመት ድረስ የሚቦካበት እንትናል እና እንደዚህ ተደርጎ ይሰራል። ይሄኛው ግርግዳው በዚህ አይነት የተሰራ ነው። ጣራውን ኖራውን፣ እና እንቁላሉን የሚጠቀሙበት የተለየ ሚስጥር ይኖሩ እንግዲህ እንዲህ ለማያያዥ ለማጠንከሪያ ነው። ለምሳሌ በጠንካራ እንዲሆን እነዚህ ነገሮች ረጅም እድሜ እንግዲህ ዛሬ ይሄ ቤተ መንግስት ስናየው መቶ አርባ ሁለት አመቱ ነው። አይመስልም። መቶ አርባ ሁለት አመት አሁንም በጥሩ ይዞታ ነው። ያው ምድሳት ገና አልተደረገ፣ የተገነባበት ማቴሪያል ግብአቱ እንዲቆይ አድርጎታል። ጣራው ሲዋቀር እንግዲህ በሻ፣ ጽድ፣ ዝግባ፣ ወይራ ተጠቅመውበት ላይኛውን ካዋቀሩት በኋላ ውቅሩ ያው ሳር የተጠቀሙበት። ከሳሩ በታች ደግሞ እነዚህን ዛሬ ኮርኒስ ብለን የምንጠቀምባቸው ማለት ይሄ አሁን ኮርኒስ ነው። ኮርኒሱን ለመስራት ምንድነው የተጠቀሙበት? እንጨቶችን በጣም እንጨቶችን በጣም አለስልሰው እንጨቶችን በጣም ተጠርበው ማለት ነው ተጠርበው እንትን ከያዙ በኋላ እነዚህን በጠፍር ገመድ እንዲያያዙ እና ቀርከሃ አያያዥ ደግሞ ቀርከሃ ሞልቷል። ቀርከሃው ያዝና ያንን ቀርከሃ በጠፍር እየተሰራ እየተሰራ ይሄ ምንድን ነው ማለት ነው የምናየው፣ ኮርኒስ ዛሬ ኮርኒስ በተለያየ ነገሮች እንሰራለን። አሁን ዛሬ ኮርኒስ የምንለውን እነሱ ቀደምት አባቶቻችን በጠፈር በቀርከሃ አድርገው ሰርተውት ነበር፣ ሰርተውታል። የነበረው እንግዲህ ዛሬ ያው ከእነሱ የኮረጅ ነው እንጂ የነበሩ አባቶቻችን የሰሩት ነው። የሚያምር ነው። ይሄ የምታየው ጠፍሩ ልክ ሌላ እንጨትም አይመስልም። አሰራሩ በጣም ጥበቡ የተለየ ጥበብ ነው። ወለሉ ደግሞ የተለየ ነው። የእንጨት ርብራብ ነው የሚታየኝ እና ከምንድን ነው የተሰራው? አሁንም ደህና ይዞታ ላይ ነው ያለው እና ምቾትም አለው። ሲኬድም ትንሽ የማንጠር ነገርም አለው። መጀመሪያ በደንብ ይደለድሉታል። ይደለድሉትና እንደ ዛሬ አሸዋ፣ እንትን ሲሚንቶ እንደሚለሰን ይለስነውታል በደንብ አድርገው ተለሰነ። ከስር ከተለሰነ በኋላ እነዚህ ጽዶች በደንብ ተስተካክለው ዛሬ እንግዲህ ሴራሚክ ምን እንደምናነጥፈው እነሱ ደግሞ በዛን ጊዜ ይሄንን የጣውላውን ለቅዝቃዜ ብለው ካስተካከሉት በኋላ በጣም በጥንቃቄ የተሰራ ቤተ መንግስት ነው። እስከ ዛሬ ድረስ እነዚህ ነገሮች እንደነበሩ ናቸው። እንግዲህ ብዙ ነገሮች እንግዲህ በአጼ ሚሊ ጊዜ የመጡ ናቸው እና ጣውላ ምንጣፍ የተጀመረው በዚህ ለአዲስ አበባ ማለት ነው። ምናልባት ሌላ ቦታ ላይ ጎንደር ላይ ይኖራሉ። እንግዲህ ጎንደር ቤተ መንግስት ቀደም ብሎ የተሰራ በመሆኑ ነው። ለአዲስ አበባችን ግን መሰረቱ ይሄ ነው። ጣውላውም ኮርኒሱም በዚህ መንገድ እንዲሰራ ተብሎ እንግዲህ በዛ ሰዓት እንግዲህ ኢትዮጵያኖችም ነበሩ አጼ ሚኒሊክ ከጎንደርም አስመጥተዋል። አጼ ሚኒሊክ እቴጌ ጣይቱ የውጭም አማካሪዎች ነበራቸው። ሚስተር ኢልግ የሚባሉ የስዊዘርላንድ አማካሪና ካሜራማን ነበር። እነሱ ነሱ የውጭ ሰዎችም ያው እንትኑን ለመስራት አብረው ተሳትፈውበታል። ግን በዋናነት ኢትዮጵያውያኖች ነው የሰሩት ይ እስኪ ስንመለከተው ውጭ ላይም ስናየው ቤቱ በሶስት ማዕዘን ወይም ደግሞ በጎጆ ቤት ቅርጽ ነው የተሰራ። ወደ ውስጥም ገብተን ስናየው ደግሞ እያንዳንዱ ልኬት በስርዓት ተለክቶ የተሰራ ነው የሚመስለው። አሁን ላይ ባለው ዘመናዊ ቴክኖሎጂ እንግዲህ እንደዚህ ግንባታዎች ከመሰራታቸው በፊት በአርክቴክቸሮች ንድፍ ተስሎ ነው ወደ ስራ የሚገባው እና ይሄንን ሲሰሩ ከዚህ በፊት እነዚህ አባቶቻችን የተጠቀሙት ምንድን ነው? እንግዲህ የተጠቀሙት እነሱ በልኬት ነው እንጂ ዛሬ አርክቴክት ተቀርቶ ይሄ ቀረ ይሄ የሚባል ግን ምንም ነገር ስታዩ፣ ሁሉ ነገር አሁን ከሚሰራው በላይ የተሰራ ነው። ምንም የምታልፍ ነገር የለችም። ዲዛይን ለምሳሌ ላይኛውን ብታዩ፣ ስፔሱን ሁሉንም ጠብቀው ነው የሄዱት። ጣራውን ብናይ አሰራሩ ይሄኛውም ጣውላውንም ብናይ እንትኑን ጠብቆ የሄደ ነውና በጣም ዘመናዎች ነበሩ ማለት ይቻላል። እነሱ ነው የጀመሩትኛ እንግዲህ ይሄ ቴክኖሎጂ እስካሁን እንግዲህ አሁን በተለያየ መንገድ መጥቷል። እንግዲህ የጀመሩት እነሱ ናቸው። እንደ አዲስ እንደ አዲስ ነው ከዚህ በፊት አሁን ሴራሚክ ነበር የሚነጠፈው። አሁን ላይ ግን እንደ አዲሱ ነው ጣውላ ጣውላ ቤቶችን በጣውላ ንጣፍ የመስራት ነገር እየተለመደ እየተለመደ መጥቷል። እንግዲህ ከነበረው ከድሮ አባቶቻችን የነበረው የድሮ አባቶቻችን እንግዲህ በልኬት ነው በቃ ይሄን ስራ ይሄን በልኬት ያቁታል በዛ ሰዓት እንግዲህ በዚህ መልክ የተሰራ ነው እና ስናየ አሁን የቤቱ አሰራር ብዙ ሰዎች የሚያደንቁትም የውጭ ሰዎችም እንዴት በዛ ሰዓት ዛሬ በ142 ዓመት እድሜ እንዴት በዚህ ሳቢ የተሰራ የሚለው የዛሬን ሳቢ አይደለም ማየት በእነሱ ሳቢ የነበረው እንትን ቴክኖሎጂ ምን ያህል ጥበብ ጥበቡን ነው ምናደርገው ምን ያህል ጥበብ እንደነበረ የቤት አሰራር ምን ይመስላል የሚለውን ልዩ ጥበብ ነው እና በዛ ሰዓት የተጠቀሙበት ወደ ሌላኛው ክፍል ገባን። እዚህኛው ክፍል ላይ እዚህ ጋር እንደማየው ከሆነ ከግድግዳው ጋር ብሎ የተለጠፈ እንደ ቁም ሳጥን የመሰለ ነገር ይታየኛል እና ምንድን ነው? ለምን አገልግሎት ነበር? ይሌ ነበረ እንግዲህ ይሄ እንደ ቁምሳጥን ሳጥን ሳይሆን እንግዲህ እንደ ፍሪጅም እንደ ዕቃ ማስቀመጫ፣ ዛሬ አሁን ከግድግዳ ጋር አያይዘን መኝታ ቤታችን ልብሶቻችንን እናስቀምጣለን። እንግዲህ በዛን ጊዜ ደግሞ ይሄ እቃ እንደ ፍሪጅም አድርገው ይጠቀሙበታል። ጠላ፣ ጠጅ የተለያዩ እቃዎች ማስቀመጫዎች የነበሩ ናቸው። እና እንደ ፍሪጅም ይጠቀሙበታል። እቃ ማስቀመጫም ነው እንደ ፍሪጅ ተደርጎ እነዚህ ሁለቱ እዛ ጋ እና እዚህ ጋ ያሉት እና እንጦጦ ላይ በጣም ቀዝቃዛ ስለሆነ በዛ ሰዓት እንደ ፍሪጅ ምንም ብታይ የሚቀዘቅዝ ነው እንደ ፍሪጅ የሚጠቀሙበት እቃ ማስቀመጫው ነበር። ልክ እንደ ዛሬ እንደ ዘመናዊ በየቤታችን እንደዚህ ከግርግዳ ጋር የተሰሩ ቁምሳጥኖች አሉ አደለ? ያንን ልክ እንደዛ ነው፣ እነሱ ይጠቀሙበት የነበረ እቃ ማስቀመጫቸው የነበረ ነው። ከግንባታውን ባሻገር እንግዲህ መገልገያ እቃዎችንም ከግምት ውስጥ አስገብተው ነበር ማለት ይቻላል። ትክክል። ይሄ ክፍል እንግዲህ የማር የቅቤ መስቀያ ነው እንግዲህ በዛን ጊዜ ያው መስቀያ ሌላ ነገር ባልነበረበት ዘመን እንግዲህ ከቀንድ ይሄ ቀንድ ነው የበሬ ቀንድ እነዚህ የበሬ ቀንዶቹን እቃ መስቀያ ማር ቅቤና የተለያዩ ነገሮች በጣም ጠንካራ ነው ልሽ እስካሁን ግድግዳው ላይ በስተው በደንብ እንዲይዝ አድርገው አሁን እንደው እንደው እንትን ያለና በደንብ በጭቃና በኖራ ይይዛል ምንም ነገር የፈለገው እቃ ቢሰቀልበት እንትን አይልም በጣም ጠንካራ ነው እና ማር ቅቤ ስጋ ማስቀመጫቸው የነበረ ክፍል ነው። ይሄ ባለ አንድ ፎቅ ነው። ባለ አንድ ፎቅ ነው። ምድሩ ሁለት ክፍሎች አሉት። አንደኛው የጌጣጌጥና የመሳሪያ ማስቀመጫ፣ በወዲያኛው በኩል ደግሞ የማር የቅቤ፣ የበርበሬ ማስቀመጫቸው ነው። ሌላኛው ግን የአፄ ምኒልክና የእቴጌ ጣይቱ መኝታ ቤታቸው እና ባለ አንድ ፎቅ ነው የምታየው እንግዲህ ደረጃው የተሰራበትም ቅድም ባህ ብዬሻለሁ፣ ባህ ይታይሻላለሁ ድንጋዩ ባህ ነው። ከድንጋይ እየተሰራ ነው። ድንጋዩ ከባህ ከድንጋይ ነው። እንግዲህ እዚህ ጋር ቅርጹን ያሳየናል። የምናየው ቅርጽ ይሄ አፈሩም ይታያል። አየሹ እንግዲህ ዝናብ ስለሚያጥበው ነው። ይሄ ኖራውንም ስላጠበው ነው። እና እነዚህ አይነት እንግዲህ ድሮ የነበሩ እንትኖች በደንብ ለመምታትም ይመቻል። በተለይ ባህ እንትን የባድንጋይ ለቅርጽ ለማውጣትም አይቸገሩ። ስሚንቶ የለውም ይሄ አይደል? በድንጋይ ይሄን ቅርጽ ደረጃውን ይሰሩት። ደረጃው ቤቱም ግርግዳውም በዚህ ነው የተሰራው። እና ጭቃው አብሮ ተወክቶ ልክ እንደ ሲሚንቶ ነው የሚለሰነው እንግዲህ መቶ አርባ ሁለት አመት እድሜ ያስቆጠረ ቤት ነው። እንግዲህ ይሄ እንደ በረንዳ ማድርገው የሚጠቀሙበት ዛሬ በረንዳ የምንለው። እንጨቱ እንግዲህ ጠንካራ እንጨቶች ናቸው፣ ጽዶች ናቸው፣ ወይራና ዝግባ የተለያዩ እንትኖች ናቸው። ይኸው አሁን የጽድ እንጨት ነው የምናየው፣ ጠቅላላ ከጽድ የተሰራ ነው። እዚህ ገብተን ደግሞ እንየው፣ እሺ። እንግዲህ አሁን በእርጅና ምክንያት እያረጀ እየፈረሰ በጣም ከተጎዱ ቤቶች አንዱ ይሄ ነው። እንግዲህ የጥንት ቤቶች ያው የጥንት በመሆኑ ነው እና ይሄንን የምታየው እንጨትም እንግዲህ ዙሪያውን አይተሻዋል። የተሰራው እንጨት ያው ማገር እንትኑም ቋሚውም ተሸካሚውንም አንድ ላይ አድርገው ነው እንግዲህ የምታየው። አ ሌሎቹ ያየናቸው ክፍሎች ላይ እነዚህ ጣሪያውም ሌላውም ያለውም የተሰራበት የግንባታ ቁሳቁስም ደህና ይዞታ ላይ ነው የሚገኘው ይሄ ግን ትንሽ እርጅና የተጫጫ ነው ይመስላል በእድሳት ላይ እድሳት ያልተደረገለት ቤት ነው ይህንን ይመስላል እንጨቱም የምታየው እንግዲህ ይኸውልሽ ይሄ ነው ሳሩ ወጣ የሚለው እንጨት ሳሩ ወደ ውጪ እንዲሄድ ነው። ዝናብ እንትን እንዳይል ለዝናብ መከለያ እንዲሆን፣ አዎ፣ ለዝናብ መከለያ እንዲሆን ነውና ዝናብ ወደ ውስጥ እንዳይገባ ወጣ አድርገው ከቤቱ ይሰሩታል። እነዚህ ረጃጅም እንትኖቹ እንትን ይባሉና እንዲይዙታል። ያ ወደ ውጪ ከፋት ተደርጎ ይሰራል ማለት ነው። አሸንዳ ነው የምንለው። አሁን ደግሞ የልክ የአሸንዳ ቅያሬው ይሄንን ይመስላል። የቆመውን ብታይ እንጨቱ እንግዲህ ጠንካራ ነው እስካሁን የነበሩ እንጨቶች ጽዶች እንግዲህ ጠንካራ ነው። ጣራ ይህንን በቅርብ ማየት ይቻልሽ። ይኸውልሽ እንግዲህ ገመድ አለ፣ ጠፍር አለ። ይታያል በደምብ። የተለያየ ጠፍሩ ይኸውልሽ፣ ላይኛው በሙሉ ጠፍር ነው። ይሄ ገመድ ደግሞ ተገምዶ ትልልቅ ገመዶች ተገምደው እንትን ይላሉ። አዎ፣ እዚህ ጋር በቅርበት ማየት ይቻላል። ሌሎች ክፍሎች ላይ ራቅ ስለሚል ጣሪያው ብዙም ለማየት ውበቱን እንጂ እያንዳንዱ ግብአት ለማየት ያስቸግራል። እዚህ ላይ ግን በቅርበት የሚታይ ነው። ገመዶች ይታያሉ፣ ጠፈሩ ይታያሉ። ጨርቁሉ ይጠቀልላል እያለ አብሮ ተጠቅልለው ለውበቱ ኮርኒስ፣ እንደ ኮርኒስ ውበት፣ ውበት እንዲኖረው የተለያዩ ቦታዎች እንደውም በአዲስ ሲሰሩ የተለያዩ ጨርቆችን አዲስ ሆኖ በጣም ያምራሉ ጨርቆቹ ራሳቸው ነው። እንግዲህ ከላይ በሮቹ ላይ እንደሚታየኝ ሌሎች ክፍሎች ላይም አይቻሉ መቃኑ ከበሩ ሰፋ ብሎ ወደ ዳር የተሰራ ነው እና ይሄ ለምንድን ነው እንደዛ የሆነው? እንግዲህ መቃኑ በጣም ሰፊ የሆነው ለበሩ እንግዲህ በጣም ከባድ ነው የምታየው። ይበር ስታዩ በጣም ከባድ ይህን ለመያዝ እንዲሸከም ብለው ነው። እንግዲህ ይሄን እንዲሸከም ብለው መቃኔው፣ እንግዲህ ይኸውልሽ፣ ረጅም ነው፣ እዛ ድረስ አድርገውታል። መስኮቶቹም ላይ እንደዚሁ በደንብ አድርጎ እንዲይዝላቸው ነው። ይህንን በሮቹና መስኮቶቹን መቃኖቹ ሰፊ ነው። እውነትም ደግሞ ሰፊ ካልሆነ እንትን እንዲል ነው። ይሄ ራሱ ተሸካሚው እንዲይዝላቸው ገባ አድርገው ነው። አሁን አንዳንዱ እዛችሁ በዛዎች ልክ ነው የሚሰራው። ይሄ ግን አሰራራዊ ተሻል በየቦታው ረጅም ሁሉም ክፍሎች ላይ በሩ አልፎ ወደ ጫፍ ይሄ አሰራራቸው እንትን ነው እና በደንብ ረጅም አመት እንዲኖር ተደርጎ የተሰራ ነው ማለት ሌላ ወደ ኋላችን የምናየው የመጀመሪያው የእንግዳ መቀበያ ክፍል ነው። ይሄ እንግዳ መቀበያ ክፍል ማንኛውም ሰው አጼ ሚኒሊክ ጋር ከመምጣቱ በፊት እንግዳ የሚቀበሉበት ነው። አጼ ሚኒሊክ የምናየው ባለ ሶስት ጉልላት ነው የምንላት ይሄንን ይሄ ቅድም ያየ ነው፣ ባለ ስምንት ጉልላት የምንለው ያ ነው። በጣም የተጎዳው ቤት ይሄ ነው። ሳሩ በጣም በመፍረስ ላይ ይገኛል። ይሄኛውም እንግዳ መቀበያ ነው። ማንኛውም ሰው እንግዳ እዚህ ጋር ከገባ በኋላ ወደ ንጉሡ ወደ ግብር አዳራሽ ይሄዳል ማለት ነው እና እነዚህ ቤቶች እንግዲህ በ1875 የተሰሩ ቤቶች ናቸው ጠቅላላ ማለት ነው። ከላይ እንግዲህ ሳር ለብሰዋል አደል። ከላይ ደግሞ የተቀመጡ ሸክላዎች አሉ ጌጦች ናቸው ጌጦች ብቻ ሳይሆኑ ሳሩ ዝም ብሎ አሁን ዝም ብሎ ንፋስ ያነሰዋል። ልክ መቋጫ መያዣ ማለት ነው እንደ ምስማር አንድ አይነት አድርጎ እንደሚመታ እነዚህ ነገሮቹ የሳሮቹ የመጨረሻ ፊኒሽንጉ ለፊኒሽንጉ ማስቀመጫ ነው ወጥቶ ወጥቶ፣ ከጌጥነት ባሻገር አንደኛ እንደ ጌጥነት ይጠቀሙበታል፣ ሁለተኛ እንደ ማያያዣው ሸክላዎቹ ሰፋፊ ቤቶች አሁን ለምሳሌ ይሄ ግብር አዳራሹ በጣም ሰፊ ስለሆነ ወደ ስምንት ተጠቅመዋል። ይሄ ሶስት፣ ይሄኛው ወደ አምስት እንደዚህ ተጠቅመውበታል። ይሄ ግን መኝታ ክፍላቸው ነው። ዋናው መግቢያ በር በዚህ ጋር ሲሆን፣ መውጫቸው ደግሞ ወደ ግብር አዳራሹ ሲሄዱ የሚወጡበት ነው። እንግዲህ ይሄ ቤት ያው የተሰራውበትን ማቴሪያሉም እንግዲህ ከቤት ቤቱ ይለያያል። እዚህ ጋር አሁን ደግሞ ጣሪያውን ስናይ ለየት ያለ ነው አሰራሩ። አዎ ሁሉም ክፍል ላይ የተለየ ጣሪያው ቅርጹ፣ ዲዛይኑ የተለየ እንቁላል ቅርጽ የምንለው እንግዲህ እንቁላል አይነት ቅርጽ ስላለው ነው እንቁላል ቅርጽ የምንለው። እንግዲህ ለዚህ ዋና ወደ መግቢያ አዳራሹ ይሄ እናደርገው ብታየው እንጨቱ የተሻለ ጣሪያው ሄደና ከላይ እንትኑ ነው በጉዳት ላይ ያለው በረንዳው ላይ ያለው ይሄ መስኮቱ እንግዲህ ከእይታ አንጻር ሞረታሽ ከተማውንም ለማሳየት ጥሩ እይታ የሚፈጥር ነው። ይህንን ሳስበው ነበር የሰሩት። እንግዲህ ያው ቤተ መንግስት ሲሰራ ስትራቴጂው ከፍ ያለ ቦታ ነው የሚሰሩት፣ ለስራ ለጦርነቱም፣ ለምንም ያመች ከፍ ያለ ቦታ ለማየትም ይመቻል ተብሎ ነው የተሰራው። ያንን ከተማውን ያዩበት የነበረ ለእይታ ምቹ የሆነ ቦታ ነው። አሁን ድረስ እይታውን የሚያሳየ ነው። አሁንም የአዲስ አበባን ቁልጭ አድርጎ የሚያሳየን ቦታ ነው እና ከፍታ ቦታ ያለው አብዛኛው እየተሰራ ያለው እንደዚህ ለማየት ይመቻል። የጌጣየቱን በዚህ ቦታ ቁጭ ብለው ይታግሱበት የነበረ ከተማውን ያዩበት ለእይታ ተመች ስለነበረ ያዩበት የነበረ ቦታ ነው ማለት ነው። ቅርሶች ትናንትን መመልከቻ መነጸር፣ ማንነታችንን ማሳያ ናቸው። ሁሉም እንግዲህ አካላት ይሄ ጉዳይ ይመለከታቸዋል። የታሪክ ባለቤት ሁሉም ስለሆነ ማለት ነው። እኛም በተመለከትነው መሰረት አንዳንዱ ክፍሎች ጥሩ ይዞታ ላይ እንዳሉ አይተናል። ይሁንና አንዳንዶቹ ግን ጣሪያቸው ሊወድቅ የደረሰ ወለሉም፣ እንዲሁ ደግሞ ሊነሳ የደረሱ ሁኔታ ላይ መሆናቸውን አይተናል እና እንደ እርስ የሚያስተላልፉት መልእክት ካለ ዛሬ እዚህ ላይ ግን ቴጌ ጣይቱና የአጼ ሚኒሊክ መኝታ ቤት፣ ቴጌ ጣይቱ የግብር አዳራሽ አጼ ሚኒሊክ እያል እናወራለን። ይሄ ታሪክ በመቀመጡ ታሪክ እንዴት ነው የምናሻግረው? ታሪክ የማሻገር ኃላፊነት ኢትዮጵያን አለ። ይሄ አይደለም የጥቁር የኛ ኢትዮጵያን ብቻ የጥቁሮችን ቤተመንግስት ነው። ምክንያቱም ጥቁር ነጭን ያንበረከክበት ቤተመንግስት ይሄ ነው። የአድዋው ጦርነት ጉዞ የተጀመረው ከዚህ ቤተመንግስት ነው። ስንቅ የተዘጋጀበት እዚህ ነው። የመጨረሻው ምንቱ ይህንን ነው የሚመስለው። እና ይሄ ታሪክ መቀመጥ አለበት። ወደፊት ለልጆቻችን ይህን ታሪክ ደግሞ ጠብቀን ማቆየታል። በጣም በመፍረስ ላይ የሚገኝ ቤተ መንግስት ነው። ሁላችንም ኢትዮጵያ ብቻ አደለም፣ የውጭ ሰዎችም ይሄ የአፍሪካ መኩሪያ ነው። የአፍሪካ የጥቁር ህዝቦች መመኪያ ነው። ምክንያቱም ፓንአፍሪካኒዝም እያለን ያለ ነው እና ቤተ መንግስቱ የሚታደስበትን ነገር ሁሉም ኢትዮጵያዊ በሀሳብም በገንዘብም እንዲረባረብ በዚህ አጋጣሚ ጥሬን አቀርባለሁ።

በዛሬው የውኃ ልክ መሰናዶ የነባር እውቀት ፕሮግራማችን እንግዲህ ወደ እንጦጦ ዘለቅ ብለን በዳግማዊ አጤ ምኒልክ ቤተመንግስት ያለው የግንባታ ጥበብ ምን ይመስላል የሚለውን ወደ እናንተ አደረስን። ቃልኪዳን ሀሰን ነበርኩኝ። በቀጣይነት ደግሞ ወደ እናንተ የተለያዩ ዓለም አቀፍ የግንባታ ተሞክሮዎች የሚደርሱበት መሰናዷችንን ወደ እናንተ እናደርሳለን። እኔ ከወዲሁ ሰናበታችኋለሁ። ጤና ይስጥልኝ።